ምልክትም ሰለ ተማማርን ማለት ነው። ዛሬ ግን የምንማመረው ግንቦት 12 ቀን ላይ ጻድቁ አባታችን ምን ያደረጉበት ነው ስንል፣ በዚህች እለት የኢትዮጵያ ብርሃኗ የሆኑ ጻድቁ አባታችን አቡነ ተክለ ሃይማኖት ፍልሰተ አጽማቸው የተከናወነበት እለት ነው። ፍልሰተ አጽማቸው የተከናወነበት እለት ነው። ለዚህ ነው አመታዊ ክብሩ አሉ የምናከብሩ ማለት ነው። እንግዲህ ይህንን ስንል ፍልሰተ አጽማቸው የተከናወነበት እለት ነው ስንል፣ ብዙ ሰዎች ፍልሰተ አጽም የምትሏ አለ ብቻ የማይገባቸዋሉ የጻድቁ ወከለ ፍልሰተ አጽም የጻድቁ ወከለ ፍልሰተ አጽም ይባላልና ምን ማለት ነው ፍልሰተ አጽም ስንል ፍልሰተ አጽም ማለት አጽማቸው የፈለሰበት ወይም ደግሞ አጽማቸው በፊት ተቀብሮ ወይም ደግሞ ተቀምጦ ከነበረበት ቦታ ላይ ተነስቶ ወደ አዲስ ቤተክርስቲያን ሲገባ ወይም ደግሞ ወደ ሌላ ገዳም ላይ ሲገባ ወይም ወደ ሌላ ሀገር ላይ ሲጓዝ ያ ምን ይባላል? ፍልሰተ አጽም ይባላል። ዛሬ ጻድቁ አባታችን አቡነ ተክለ ሃይማኖት ላይም የተከናወነው ፍልሰተ አጽማቸው ስለሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገባላቸው ቃል ኪዳን መሰረት ዛሬ ፍልሰተ አጽማቸው የተከናወነበት ዕለት ስለሆነ ይህንን አመተ ክብር እናከብራለን። ታዲያ ፍልሰተ ቸው እንዴት ነው? ጌታችን ምን አይነት ቃል ኪዳን ገብቶላቸዋል? እንዲሁም ደግሞ ስለ ጻድቁ አባታችን ስለ አቡነ ተክለ ሃይማኖትስ ተጋድሎ በጥቂቱ አውስተን እናልፋለን ማለት ነው። አስተውሉ። ጻድቁ አባታችን አቡነ ተክለ ሃይማኖት ከብዙ ሐዋርያዊ አገልግሎታቸው በኋላ ተዘዋውረው ወንጌልን ለመስበክ የማይችሉበት እድሜ ላይ ደረሱ። ከዚያም በኋላ በዚህ ምክንያት ታዲያ ለሌሎች አበራው፣ ለራሴ ግን ጨለምኩ፣ ዓለምን አጣፈጥኩ፣ እኔ ግን አልጫውንኩ ብለው በአት አጽንተው፣ ከቆሙ ሳይቀመጡ፣ ከዘረጉ ሳያጥፉ፣ ከሰባት ዓመት ሰባት ዓመት ሙሉ ቆሞ ጸልየዋል። ቆሞ ማለት ነው ከቆሙ ሳይቀመጡ፣ እንደዚህ ወደ ቀኝ ወደ ግራ ሳይሉ ሰባት ዓመት ሙሉ ቆሞ መጸለይ ምን ያህል ከባድ ነው? እግዚአብሔር ቤተሰቦች በደብረ ሊባኖስ ካለችው ገዳመ አስቦ ዋሻ በመግባት በስዕል አድኗቸው ላይ የጻድቁ አባታችን የአቡነ ተክለ ሃይማኖትን ስዕል አድኖ ስትመለከቱ እግራቸው ተቆርጣ እንመለከታለን። ከጎን ከቀኝና ከግራም እንደዚሁ ደግሞ ጦር ተሰክቶ እንመለከታለን። ያም ደግሞ አሰውሉ በዋሻ በመግባት ስምንት ጦሮችን ተክለው እጆቻቸውን በትምህርተ መስቀል በመዘርጋት የክርስቶስን ሕማምና ሞት ነገረ መስቀሉን በማሰብ በተመስጦ ሌትና ቀን ያለማቋረጥ በጾምና በጸሎት በአርምሞ ተወስነው ሲጋደሉ ቆይተዋል። ያሰውል እግዚአብሔር ሲጋደሉ ቆይተዋል። ምክንያቱም ከቀኝም ከግራም ከፊትም ከኋላም ስምንት ጦሮችን አድርገው ወደ ጎን ሲሉ ወደ ቀኝ ካሉ በቀኝ በኩል ያለው ጦር ይወጋቸዋል። ወደ ግራ ሲሉም ወደ ፊትም ሲሉም ወደ ኋላም ሲሉም። ስለዚህ ቀጥ ብለው ሳይቀመጡ ሳይንቀሳቀሱ የያዟትን ጸሎት ብቻ እየጸለዩ ቀጥ ብለው በመቆም ሰባት ዓመት ሙሉ ሲጋደሉ ቆይቷል። ታዲያ ከቁመታቸው ብዛት የተነሳ በጣም ከመቆማቸው የተነሳ ጥር አራት ቀን ላይ አንዲቱ የእግራቸው አገዳ ትሰብራለች። ልክ በስዕለ አድኗቸው ላይ እንደምንመለከተው አንድ እግራቸው ተቆርጣ